አንድ አምላክ በሚሆን በአብ ወልድ መንፈስ ቅዱስም፣ ሰላም እላችኋለሁ። የተወለዳችሁ እግዚአብሔር ልጆች እንደምንቆያችሁ፣ ሁሉን የሚችል አምላክ ክብር ምስጋና ይግባው። ገሪዛን ማለት የበረከት ተራራ ማለት ነው። በዚህ ቻናል በገሪዛን ቻናል የበረከት ቃላት የበረከት ትምህርቶች መዝሙራት አሉ። ቤተሰብ ሆናችሁ አብራችሁን ስለዋላችሁ ስለቆያችሁ ክብር ይስጣችሁ። አዲሶች ደግሞ ቤተሰቦቻችን እንድትሆኑ በታላቅ ፍቅር እንጋብዛለን። ደስ ብሏችሁ አብራችሁን እንደምትቆዩ ተስፋ እናደርጋለን። እግዚአብሔር ይባርካችሁ፣ ፊቱን ያብራላችሁ። እንግዲህ የፍቅር ግንኙነት የሚጀምር ሰው እጅግ አስፈላጊ ነገር ተብሎ ከሚታመኑ ነጥቦች አንዱ ስሜት ብስለት ወይም ራስን መግዛት የምንለው ነው። እግዚአብሔር ቃል በገላትያ መጽሐፍ ላይ ምዕራፍ አምስት ሀያ ሁለት ላይ የተጻፈውን የመንፈስ ፍሬዎች ከሚላቸው መንፈስ ቅዱስ ከሚያፈራቸው ፍሬዎች መካከል ራስን መግዛት የሚባለው ፍሬ አንዱ ነው። ራስን መግዛት ማለት ራስን መቆጣጠር መቻል ማለት ነው። ለምሳሌ ቴሌቪዥኖቻችንን በሪሞት ኮንትሮል እንቆጣጠራለን። ስልኮቻችንን በቁልፎችና በቁጥሮች እንቆጣጠራቸዋለን። መኪኖቻችንን በመኪናው ሲስተም፣ በመሬ ሲስተም እንቆጣጠረዋለን። አጠቃላይ ቤታችን የሚያስፈልጉን አንዳንድ የኤሌክትሪክ የሌሎች ማሽኖች በተሰራላቸው ማንዋል እንቆጣጠራቸዋለን። ሰዎች ግን ራሳቸውን መቆጣጠር ራሳቸውን መግዛት አደብ ግዛ ማለት ተው ማለት ብሰል ማለት በተለይ አፍቅሮ ለመኖር በጣም ወሳኝ ነው። ምክንያቱም ፍቅር ከሰው ጋር ነው፣ ለብቻ አይደለም። ፍቅር ፍቅር ከሰው ጋር ነው፣ ከአንድ ሴት ጋር ነው አንድ ወንድ፣ ወይም ከአንድ ወንድ ጋር ነው አንድ ሴት። ስለዚህ እነዚህ መሰረታዊ ይሄ መሰረታዊ ነገር ለፍቅር ግንኙነት በጣም ወሳኝ ነው። ራስን መግዛት ማለት ራስን መግዛት ማለት በዋናነት በሶስት ነገሮች ይገለጣል። አንደኛው በቃል አንደበት፣ አንደበት ራስን የመግዛት ትልቁ መልእክት ነው። የሚሰማህን አትናገር አንተነቴ፣ የሚሰማሽን አትናገሪ የኔነቴ። ታይ አትናገር፣ ተናገርሽ ከሚቆጭሽ አትናገሪ፣ ብትናደጅም አትናገሪ፣ ብትቆጭም አትናገሪ። ምትገምቻቸው ክፉ ክፉ ነገሮችን ቢኖሩ አትናገሪ፣ ዝም በይ። አንድ የሰርግ የሰርግ ፊርማ ቦርድ ፊርማ ፊርማ የሚፈርምበት ቦርድ አመጡልኝ እና ምን ብዬን የጻፍኩት ስትናደዱም ዝም ስትቆጡም ዝም ሲሰማችሁም ዝም ስትገምቱም ዝም ብዬን የጻፍኩላችሁ ይሄ ዝም የሚለው ቃል በጣም ትልቅ አቅም ነው ክፉ ቃል ቤቱን ያቃጥለዋል ክፉ ቃል ብዙ ብዙ ስብራት ያመጣል ክፉ ቃል የፍቅርን ምሰሶ ነው የሚመታው ዝም ማለት ግን ማትረፊያ ነው። ስለዚህ ራስን ለመግዛት ራስን የመግዛት አንደኛው ምልክት ክፉ ቃል አለመናገር፣ አንደበትን መቆጣጠር፣ እንዴት እንደሚናገሩ ማወቅ፣ በተናደዱ ጊዜ ዝም ማለት፣ በተቆጡ ጊዜ ዝም ማለት። ጀበና ቡና ስታፈሉ ሲገነፍል ነው ምታደርጉት? ዝም ብትሉትስ እሳቱን ያጠፈዋል። ራሱ ቡና የሚፈላበት እሳት ያጠፈዋል። የምንናገር ከሆነ ዝም ብለን አለልክ ምድጃውን ያጠፈዋል፣ ትዳሩን ያጠፈዋል፣ ፍቅሩን ያጠፈዋል፣ የወንድሽን ልብና የልቡን ፍቅር ድርግም አድርጎ ያጠፈዋል ንግግርሽ። ዝም ማለት ወንድሜ እንዲሁ አንዳንድ ክፉ ቃል የምትናገሩ ወንድሞች ዝም ማለት ዝም ማለት ይሄ አንደኛው ራስን የመግዛት ምልክት ነው። ሁለተኛ፣ ስሜታችን መቼም ሰው ኢሞሽኑ ማደግ አለበት፣ ስሜት ማደግ አለበት። ፍቅርና ትዳር ከመጀመሩ በፊት ስሜት ማለት ቅድም እንደተባለው እንደ አውሎ ንፋስ ወይም ደግሞ እንደ ባህር ማዕበል ነው። ወይም እንደሚገነፍል ያልበሰለ ምግብ ነው። ካልተቆጣጠር፣ መግደኛ ካላበጀንለት ሊያበላሽ ይችላል። የሚሰማንን ስሜት በንግግር ልንገልጽ እንችላለን። የሚሰማንን ስሜት በተግባር አካላዊ ጥቃት ለመፈጸም ልንፈልግ እንችላለን። አንዳንዴ ደግሞ ተፈጥሯዊ ስሜቶቻችን ይገፉናል። ሴት ወንድን የመፈለግ ወንድ ሴትን የመፈለግ ወደ ሌላ ሰው ወደ ግልም ወደ ማመንዘር ሕይወት ልንሄድ ስሜት በጣም አደገኛ ነው። ልክ እንደ ጋሪ እጀታ ነው። በደንብ እጀታውን ስሜት ከያዘው እኛን ይዞን ገደል ነው የሚገባው። እኛን መንፈስ ቅዱስ ይዞ እንዴት መፍቀድ ነው ያለብን? ስሜት እንዲነዳን መፍቀድ የለብንም። እኔ እኮ ጸባይ ነው ከተናደድኩኝ ይልብ እንደዚህ ነኝ፣ እኔ እኮ እንደዚህ ነኝ የምንለው ነገር እኛ እንደዛ አይደለንም። እኛ እግዚአብሔር ልጆች ነን፣ እኛ መላእክት ነን፣ እኛ ቅዱሳን ነን። የሰራን በክርስቶስ ንጹሕ ደም ነው ያተመን። አሁን የምንለው የኃጢአት መታወቂያ ማስታወቂያ እኛ ላይ መለጠፍ የለበት። መስተካከል አለብን፣ መስተካከል አለብን። ኢሞሽናችንን በደንብ ስሜታችንን በደንብ መግዛት ይገባል በተሰማን ሰዓት አለመናገር በተሰማን ሰዓት አለመወሰን በተሰማን ሰዓት ተግባራዊ ነገሮችን አለማድረግ ረጋ እስክንል እስክንሰክን ድረስ እና ስሜትን መቆጣጠር ራስን መግዛት የሚባለው ሁለተኛውና ወሳኙ ነገር ነው ሶስተኛው ለገንዘብ ያለን ፍቅር ለገንዘብ ያለን አመለካከት ነው ቁጥጥር የሚፈልገው ቋንቋ የለኝም መቼም ገንዘብን ሰው ሲወደው ምን ሊሆን እንደሚችል አንዳንድ ሰው በገንዘብ ፍቅር በጣም የተነደፈሃል። ገንዘብን በጣም ይጠነቀቃል፣ ለሚስቱ አይጠነቅም። ለገንዘብ የሚጠነቀቀውን ያክል ለባሏ አትጠነቀቅም። አምስት ሳንቲም እንድትወድቅ አይፈልጉም። አምስት ሳንቲም ከምትወድቅ የሚስቱ ልብ ቢወልቅ ይሻላል፣ ቢወድቅ ይሻላል። ያ ማለት ያው ገንዘብን አጎቶ የሚኖር ሰው ማለት ነው። ገንዘብን አፍቅላ የምትኖር ሴት፣ የፈለገ ነገር ይጣበት እሱ ምን አገባኝ በቃ የሚሰጣኝ ነገር አይቋረጥ ወይም ደግሞ ገንዘብ ይኑረኝ፣ በቃ ገንዘብ ካለ ሰማይ ላይ መንገድ አለ እምንል ሰዎች፣ ይሄ አደገኛ ነገር ነው። ገንዘብ እየገዛን ራሳችንን ገዛ እንዲባል አይችልም። ገንዘብ ገዛና ያኛው ጌታ ገዛና፣ አያችሁ፣ የፈለገ ነገር ቢሆን ከእግዚአብሔር ቀጥሎ ለወንድ ልጅ ሚስቱ ነች። እግዚአብሔር ቀጥሎ ለሴት ልጅ ባሏ ነው። ገንዘብ ገንዘብ የማያተርፈው በሽታ ሊይዘን ይችላል። ታውቃላችሁ ገንዘብ ያኔ ሚስታችን አጠገባችን ትቆማለች፣ ባል አጠገብ ይቆማል፣ ልጆች አጠገብ ይቆማሉ። በቃ ለገንዘብ ሞተን ሞተን ገንዘብ ሊያገለግለን ካልቻለ ሰውም ጥሎ ነው የሚሄደው፣ እና ገንዘብ ላይ ያለን አመለካከት እሱ በጣም ወሳኝ ነገር ነው። ፍቅርን ለመጀመር ትዳርን ለመኖር እጅግ በጣም ወሳኝ እነዚህ ሶስት ነገሮች በደንብ እንተዋቸው፣ አደራ ላለሁኝ። እግዚአብሔር ይባርካችሁ። የሰማነውን በልቦናችን ይጻፍ። ምን ምን አላችሁ? እስቲ ምን ገጠማችሁ? ኮሜንት አርጉልን። ምንም ነገር ኮሜንት አርጉ። አሜንም በሉ ቃል ወይ ያሰማልን። በእንግሊዝኛ በአማርኛ ጽፋችሁ ኮሜንት አርጋችሁ ይወጡ። ዩቲዩብ ይህ ቪዲዮ ተወዷል ብሎ ከፊት ያስቀምጧል። በእናንተ ኮሜንት ላይክ ስታርጉ፣ ልክ እንደዚህ ያደርገዋል። እግዚአብሔር እናንተ ዘራችሁን ይባርክ። የሰማነን በልቦናችን ይጻፍልን። ቀሲስ አሸናፊ ገብረ ማርያም ነኝ። ሰላም